ኢትዮጵያ ያቀረበችው የባህር በር ጥያቄ ፍትሃዊነት የተሞላበት መሆኑን ያነጋገር ናቸው፣ የባህር ዳር ከተማ ነዋሪዎች ተናግረዋል። ኢትዮጵያ ለሁለንተና እድገት እያደረገች ያለችውን ጥረት ሁሉም ሊደግፈው እንደሚገባ አስተያየታቸውን ሰጥተዋል። የነዋሪዎችን አስተያየት አሻግሬ መንገሻ አሰባስቧል። ተከታትለን እንመለስ። አንድ ሀገር ያለ ባህር በር መኖር አትችልም። ይህንን ደግሞ የዓለም መንግስታት ደግሞ አውቀው ደግሞ እቻ ሀገር ትልቅ ሀገር ናት፣ ብዙ በብዙ ነገሮች የምትታወቅ ሀገር ናት። ጫና ሳይፈጠር ብዙ ነገሮችም እኛ በህግና በህግ ደረጃ ነው። እኛ በጉልበትም አልጠየቅን ነው፣ በህግ ደረጃ ነው፣ በህግ ይታይልን ነው። በህግ እየታየ ነው፣ በአግባብ በህግ እየታየ ነው። ስለዚህ የባህር በራችን የራሳችን የባህር በር ተመልሶ እንዲሰጠን ብቻ ጥያቄ ነው። ጠይቀ የራሳችን ነው፣ የሰውን አይደለም። የምንፈልገው እኛ የራሳችን የባህር በር ተመልሶ ወደኛ እንዲመለስልን ነው እየጠየቅ ነው ያለ አሁንም። የዓለም ሀገራት አንገቱ የሰው ልጅ አንገቱ ተቆርጦ መኖር ስለማይችል እኛም ደግሞ ባህር ወደብ ከሌለን ከማንም ሀገሮች ላይ እንዳንገናኝ ታስረን ተቀይደን ያለን እና፣ ስለዚህ ከማንኛውም ሀገር ጋር እንደ ማንኛውም ዜጋ እንድንገናኝ የባህር ወደባችን እንዲመለስልን የሚል ሀሳብ ነው ያለኝ። እንግዲህ አንድ ሀገር ስታድግ የማደጓም ዋና ሚስጥር ባህር በር የግድ አስፈላጊ ነው። ስለዚህ ሀገራችን ደግሞ አሁን እያደገች ነው። ስለዚህ የውጭና የገቢ ንግድ ሊኖር ይገባል። ለዚህ ደግሞ የባህር በር ያስፈልገናል። ስለዚህ ኢትዮጵያ የግድ የባህር በር ያስፈልጋታል። ነበራትም፣ ወደፊትም እንዲኖራት እንፈልጋለን። ለዚህም ነው የባህር በር ያስፈልገናል የምንለው። የባህር በር ለአንድ ሀገር የኢኮኖሚ በጣም አስፈላጊና ወሳኝ ነው። እንደ ኢትዮጵያ ደግሞ ስንመለከት ከአሁን በፊትም ወደብ የነበራት ሀገር ነች። ከህዝብ ብዛቷም አንጻር፣ ታሪክም አንጻር የባህር ዘር ወደብ ያስፈልጋታል። በተለያየ የፖለቲካ ኬዝ የሄደብን የባህር በር ይመለስል ነው። ስለዚህ ግድባችንም እኮ እንደ እንትንማ እኮ አስቀርተውትም ነበር አባይ ግድባችሁ መጠቀም አችሉም የሚል ሁሉ እንግርግሪያ ሁሉ ነበረብን። ስለዚህ ፍትሃዊ ነው፣ ኢትዮጵያ የባህር በር ማግኘት አለባት። ከዚህ በፊትም የኢትዮጵያ ባህር በር ነበራት። ይህንን የጠየቀችው ሌላ አዲስ ነገር አይደለም። ና የባህር በራችን ያስፈልገናል የኛ የነበረውን ስጡና ያልነውና የግድ ነው፣ የባህር በር ያስፈልገናል። ወደብ የነበራት ነበራት ሀገር ነች። ስለዚህ በሆነ ወቅት በታሪክ አጋጣሚ አሁን ወደብ የላት። ስለዚህ ከህዝብ ብዛቷም አንጻር፣ በኢኮኖሚ ተጠቃሚ ከመሆንም አንጻር፣ የዓለም አቀፍ ህግም ስለሚ ደግሞም ስለሚደግፋት በሰላማዊ መንገድ በፍትሐዊ መንገድ ይህን ጥያቄ ማቅረቧ ተገቢ ነው። የህዝብም ድጋፍ አለው ብዬ አምናለሁ። ህዝቡም በዚህ ጉዳይ ምንም አይነት ተቃውሞ አይኖረውም። ይህ እኮከፖለቲካ ጋር የተያያዘ ወይ ከተለያየ ኢሹ ጋር የተያያዘ ጉዳይ አለ። የመብት ጉዳይ ነው የሀገሪቱ የመብቷ ጉዳይ በምን አይነት መልኩ ነው የምናሳድጋት የሚለው ተባብረን ማሳደግ የባህር በራችን ማስከፈት እንዲሰጠን ማድረግ በጉልበት ሳይሆን በንግግር በምክክር በጠረጴዛ ዙሪያ ተወያይቶ በመተማመን ብቻ እንዲደረግ የኔም ራሴ ምኞት ነው። አገር ሲያድግ ትውልድ ነው አገር የሚረከበው። ይሄ ትውልድ ደግሞ አዲስ ነገር የተማረ ሀይል አለ። ይሄ የተማረ ሀይል አዳዲስ ነገሮች ማግኘት ይፈልጋል። ይህ የሚገኘው የባህር በር ሲኖርህ ከሌላው አለም ጋር ስትገናኝ ነው። ስለዚህ ወጣቱ በዚህ ከፍተኛ ተሳትፎ ማድረግ አለበት። አባቶቻችንም ከዚህ በፊት የነበሩ ሰዎችም ለልጆቻቸው ይህንን መንገድ አለባቸው። የባህር በር ብዙ መስዋዕትነት ተከፍሎበት የቆየ ነው። አሁንም ደግሞ እሱ መቀጠል መቻል አለበት። እኔ ምንም መስዋዕትነት ሳያስፈልገው ሀብት እንዲጠየቅ ነው። ሀብታችን የተወሰደ ነው፣ እሱ መልሱልን ስለሆነ ወጣቱም፣ ናሪውም፣ አባቶችም፣ ሴቶችም ሁሉም ሰው በዚህ ሀሳብ መሳተፍ መቻል አለበት ነው የምለው። እንግዲህ አገራችንን የምታድገው ሁላችንም ስንረባረብ ሁላችንም ስንረባረብ በአንድ ሀሳብ ስንስማማ ለሰላም፣ ለአንድነቷ ሁላችንም ስናዋጣ ስለሆነ መንግስትም የራሱን አስተዋጽኦ ያደርጋል። ሕዝቡም ደግሞ የራሱን አድርጎ የአባይ ግድብ መጨረሳችን አቅም ሁኖን መነሻ ሁኖን ደግሞ በሚቀጥሉት ዘመናት ደግሞ በሁሉም አቅጣጫ ድል የምናስመዘግብ፣ ልማት የምናስመዘግብ እንድንሆን ምኞቴን እገልጻለሁ።